ሰላም ጤና ይስጥልኝ። ከሀረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችን። የሀገር ግንባታን በማሳደግ ረገድ የሚዲያና ኮሚኒኬሽን ባለሙያዎች ሚና ከፍተኛ መሆኑን የክልሉ ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊ አቶ ጌቱ ወየሳ ገለጹ። የድህረ እውነት ዘመን በእውቀትና በእውነት በሚል መሪ ሀሳብ በክልሉ ለአመራሮችና የሚዲያ ኮሚኒኬሽን ባለሙያዎች ለሶስት ቀን የሚቆይ ስልጠና መድረክም ተጀምሯል። አያንቷ አምድ ዝርዝራላት የድህረ እውነት ዘመን በእውቀትና በእውነት በሚል መሪ ሀሳብ የሚዲያና ኮሚኒኬሽን ባለሙያዎች የተሳተፉበት የስልጠና መድረክ በሀረር ከተማ መካሄድ ጀምሯል። የስልጠና መድረኩን በንግግር የከፈቱት በሀረሪ ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ እንደገለጹት ሁለንተናዊ ብልጽግናን ለማምጣት በእውቀት የበለጸገ ዜጋ መፍጠር ያስፈልጋል ሲሉ ተናግረዋል። ለሀገረ መንግስት ግንባታ የሚጠቅም ስልጠና መዘጋጀቱን ገልጸው ገዢ ትርክት ስለሆነው ህብረ ብሔራዊነት፣ ሁለንተናዊ ብልጽግና ስንክሳሪ የሆኑ አመለካከቶችን መቀየር እንደሚያስፈልግ ገልጸዋል። ክልሉ በፍጥነት የእድገት ጎዳና ላይ እንደሚገኝ የገለጹት አቶ ጌቱ ይህን ለማጉላትም ባለሙያዎች ኃላፊነታቸውን ሊወጡ እንደሚገባና ቅንጅታዊ አሰራር አስፈላጊ መሆኑን ጠቁመዋል። የብልጽግና ፓርቲ የህዝብ ግንኙነት ቢሮ ዳይሬክተር ወይዘሪት ፈዲላ አቢያ በበኩላቸው የድህረ እውነት ዘመንን የተረዳ የሚዲያና ኮሚኒኬሽን ባለሙያ አስፈላጊ መሆኑን ገልጸው ለሀገር እድገትና ብልጽግና በጋራ መስራት ያስፈልጋል ሲሉ ተናግረዋል። የኢትዮጵያ ብሮድካስት ኮርፖሬሽን ምክትል ዋና ስራ አስፈጻሚ ወይዘሮ ሰናይ ታይሌ የድህረ እውነት ዘመንን በእውቀትና በእውነት መርህ ዙሪያ ስልጠና በሰጡበት ወቅት እንደገለጹት የመረጃ ግልጸኝነትና ፍጥነት አስፈላጊ መሆኑን አስታውቀዋል። በሐሰተኛና ፍራሽ መረጃዎች ላይ ጠንካራ ትግል በማድረግ በሚታይና ተጨባጭ በሆነ መረጃ እውነትን ማሳየት ከባለሙያዎች እንደሚጠበቅ ገልጸዋል። ለሀገራዊ ክብርና ብሔራዊ ጥቅምን ለማረጋገጥ ዲፕሎማሲያዊ ስኬት በጋራ መስራት አስፈላጊ ነው ሲሉም ተናግረዋል። በስልጠና መክፈቻ መድረክ ላይ የሀረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ፣ የብልጽግና ፓርቲ የህዝብ ግንኙነት ቢሮ ዳይሬክተር ወይዘሪት ፈዲላ አብያ፣ የክልሉ አመራሮችና የሚዲያና ኮሚኒኬሽን ባለሙያ ተሳትፈዋል። የስልጠናው መድረክ ለተከታታይ ሶስት ቀን እንደሚሰጥ ከመርሃ ግብሩ ለማወቅ ተችሏል። ከሐረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉ ዜናዎቻችን ቀጥለዋል። የሲዳማ ክልል ከፍተኛ የስራ ኃላፊዎች በሐረሪ ክልል የኮሪደር ልማት ስራዎችን ተዘዋውሮ ተመለከቱም። የልዑካን ቡድኑ አባላትም በዋናነት በጀጎል ዓለም አቀፍ ቅርስና ከጀጎል ውጭ ያሉ የኮሪደር ልማት ስራዎችን ጨምሮ ከመደመር ትውልድ መጽሐፍ ሽያጭ የተገነባውን የጅብ ማብላት ትርኢትን ማሳያ ነው ተዘዋውሮ የተመለከቱት። የአረር ከተማ መዘጋጃ ቤት ስራ አስኪያጅ አቶ ኤልያስ ዩኒስ ለልዑካን ቡድኑ ባደረጉት ገለጻም የኮሪደር ልማት ስራዎች በጥራትና በፍጥነት እየተካሄዱና ለከተማይቱ ተጨማሪ መልካም ገጽታን ያላበሱ መሆናቸውን ገልጸዋል። በክልሉ የተከናወኑ በመከናወን ላይ የሚገኙ የኮሪደር እና ሌሎችም የልማት ስራዎችም የተቋማት ቅንጅትና የክልሉ አመራሮች ቁርጠኝነት እንዲሁም የህዝብ ተሳትፎ ጎልቶ የታየበት ስለመሆኑም ገልጸዋል። የአሬ ክልል ባህል፣ ቅርስ ቱሪዝም ቢሮ ኃላፊ አቶ ተወልዳ አብዶች በበኩላቸው በክልሉ የተከናወኑ የኮሪደር ልማት ክልሉን ለነዋሪዎች ምቹም ለጎብኚዎች ሳቢና ማራኪ ለማድረግ ያስቻሉ መሆናቸውን ገልጸው በጉብኝቱ መረሃ ግብር ላይም የክልሎች ከፍተኛ አመራሮች ተገኝተዋል ሲል ባልደረባችን ሄኖክ ግርማ መረጃውን አድርሶናል። ሀብትን መፍጠርና በብልጽግና መምራት የሚለውን ጽንሰ ሐሳብ በሐረር ከተማ የእውኑ በማየታቸው የሲዳማ ክልል ከፍተኛ የስራ ኃላፊዎች ገለጹ። ልዑካን ቡድኑ የሐረሪ ክልል የኮሪደር ልማት ስራዎችን በተመለከተም ገለጻና ማብራሪያ ተደርጎላቸዋል። ገዛኝ አራጌ የሲዳማ ክልል ከፍተኛ የስራ ኃላፊዎች ልኡካን ቡድን የሐረሪ ክልል የኮሪደር ልማት ስራዎችን በትላንትናው ዕለት መመልከታቸውን ተከትሎ በዛሬው ዕለት ገለጻና ማብራሪያ ተደርጎላቸዋል። ልኡካን ቡድኑ በክልሉ የተከናወኑ የልማት ስራዎች ሐረር ስሟን በሚመጥን መልኩና በታሪኳ ልክ የበለጸገች መሆኗ ማሳያዎች ናቸው ብለዋል። ሀብትን መፍጠርና ብልጽግናን መምራት የሚለውን ጽንሰ ሐሳብ በሐረር ከተማ በእውን ማየታቸውን አክለዋል። ስለ ከተማዋ የፍቅር የመቻቻልና ሰላም እንዲሁም የቱሪዝም ከተማ መሆኗ በተለያዩ አውታሮች መስማታቸውን ገልጸው ይህንንም በአካል መመልከታቸውን ጠቁመዋል። ሐረር ድጋሚ ይህ ወደ ድሮ ገናናነቷ እየተመለሰች እንደሆነ አይተናል። ስለዚህ በዚህ ደግሞ በደንብ እንኮራለን። እኛ ሐረር የሁላችንም ከተማ ናት። ስለዚህ እችን ከተማ ወደ ድሮ ገናናነቷ እየተመለሰች መሆኑን አይተናል። በኢትዮጵያ ከተማ አሉ ከሚባሉ ከተሞች ውስጥ የመጀመሪያውና ግንባር ቀደም ነው ብል ማጋነን አይሆንብኝም ብዬ ነው የማስበው። እውነትም ሐረር የሰላምና የፍቅር ከተማ መሆኑን እኔ ይሄው ምስክር ነኝ ብዬ ለመናገር ወዳለሁ። ሐረርን እንደ ስሟ ፍቅር ወዳድ ሰው አፍቃሪ እንደሆነች በተጨባጭ አረጋግጫለሁና በዚህ በጣም ደስ ብሎኛል። በግሌ ከአቀባበል ጀምሮ የሀረር ሕዝብ የፍቅር የሰላም አካባቢ እንደሆነ የተመሰከረበትም ነው። ከአቀባበል ጀምሮ የተደረገልን መስተንግዶ በጣም ምገርም ነበር። ልዑካን ቡድኑ በተለይም የአካባቢ ጸጋ ማዕከል ተደርጎ የተሰሩ የልማት ስራዎች የቱሪዝሙን ፍሰት ከመጨመር ባሻገር በአካባቢው የሚገኙ ሀብት አጉልተው ያወጡ መሆናቸውን ገልጸዋል። በተለየ ጀጎል ውስጥ ለውስጥ መንገዶች ቅርሱን በጠበቀ መልኩ አምሮና ተውቦ ዘላቂነቱን ጠብቆ መቆየቱ የሚበረታታ መሆኑን ጠቁመዋል። በጥራት በፍጥነት ወጪ ቆጣቢና የከተማውን እውቀት በመጠቀም የተሰራው የልማት ስራ ለሌሎችም አካባቢዎች ተሞክሮ የሚወሰድ መሆኑንም አራ አግጠዋል። ከዚህ በፊት አንድ ሁለት ዓመት በፊት ሐረርን ጎብኝቻታለሁ መጥቼ መጥቼ ሳያት እንደዚህ ያልነበረችም ሐረር በተለይ ባለፉት አንድ ዓመት ጊዜ ውስጥ በጣም ትልቅ ትልቅ ለውጥ አሳይታለች። በአጭር ጊዜ ተአምር የሆኑ ስራዎች ተሰርቷል። በኮሪደር ልማቱ እያንዳንዱን ኮሪደር የተረሳ ቦታ እስከማይኖር ድረስ ሁሉም ቦታ ላይ መንግስት ደርሷል። ሕዝቡን አነቃንቋል። በተነቃነቀ ጉልበት ብዙ ስራዎች ተሰርቷል። ስለዚህ ባህር በጀጎል ውስጥም ከጀጎል ውጭም የተሰሩ ስራዎች አስደናቂ ነው። የህዝቡ ፍቅር የእንግዳ አቀባበል ሁኔታ በጣም ደስ ይላል። በእውነት በቱሪዝም ዘርፍ ላይ የተሰራው ስራ ቀላል ነው የሚባል አይደለም። እንደሚታወቀው ሀረሪ ከምትታወቅበት የሀረር ክልል በቱሪዝም ዘርፉ ነው። ከዘመናት ያስቆጠረ የጀጎል ግንብ እና በዛ ዙሪያ ላይ ደግሞ የተሰሩ የቱሪዝም ኢኮቱሪዝሞች እነዚህ ታድሰውና ውብ ነው። ጎብኚዎች ምቹ ሁኔታ የተፈጠረበት አግባብ እዛም ደግሞ ያሉ የጅብ ትርኢት እና ደግሞ የእንስሳትን አላምዶ ኢኮኖሚን ማሳደግ የሚቻልበትና ህብረ ብሔራዊ የሆነ ከተማ መሆኗን በማየቴ ለቱሪዝም በጣም ምቹ ሁኔታ እንዳላት ነው የተረዳሁት። ስለዚህ ዋናው ነገር ሀረሪ የሰራችው በሰው ጭንቅላት ላይ ነው፣ በሰው አእምሮ ላይ ነው የሰራችው። በሰው አእምሮ ላይ ስለተሰራ ሀብቱም ከሰው ተገኝቷል ማለት ነው። ስለዚህ የውስጥ አቅምን የሚለውን ነገር በተጨባጭ ያየንበት አግባብ ነው። ጀጎልና ከዚህ በፊትም አቋዋለው ጀጎል አካባቢ አሁን የተሰሩ ስራዎች በጣም ሚገርም ነው። በፊት ከነበረው አሁን ስታይ ለየት ያለ ለእይታ መማርኩ ከአሰራ ጀምሮ ባህሉን ታሪኩን ሳይለቅ በነበረው ታሪክና ባህል ላይ በነበረው የግንባታ እደ ጥበብ ላይ አሁን የተጨመሩ ነገሮች ከኮሪደር ልማት ጋር ተያይዘ የተጨመሩ ነገሮች በጣም የሚያምርና ታሪኩንም በዛው ያስቀጠላል። ቀጣይ ለቱሪዝም ምቹ ሁኔታን የሚፈጥር ሆኖ አግኝቸዋለሁ። ከተማዋ ላይ የተከናወነው የልማት ስራ ውጤታማነት የአመራሩ ቁርጠኝነትና ቅንጅት ወደ ሕዝቡ በመውረድ በትንሽ በጀት አስደሳች ስራ መሰራቱን ጠቁመዋል። በክልሉ በሁሉም አካባቢ በተመሳሳይ ሰዓት ስራ አስጀምሮ የተወዳዳሪነት መንፈስ ፈጥሮ ስራን በፍጥነትና በጥራት መከወን አበረታች መሆኑን ገልጸዋል። የተደረገላቸው ገለጻና አቀባበል እንዳስደሰታቸውና የፍቅር ከተማ እንዲሁም እንግዳ ተቀባይነቷን ያስመሰከረ አቀባበል መሆኑን ገ ገልጸው ምስጋናቸውን አቅርበዋል። ልዑካን ብሩኑ በከተማዋ የተከናወኑትን የመንገድ ዳር ጌጠኛ መብራቶች የተሰሩበትን ማሲን ኢንጂነሪንግ ምልከታ አድርገዋል። እየተከታተላችሁ ያላችሁት ከሐረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉትን ዜናዎቻችንን ነው። ዜናዎቻችን ቀጥለዋል። ወጣቱ መልካም ስብዕናን ተላብሶ በሀገር ግንባታ ላይ አሻራውን በግንባር ቀደምትነት ሊያሳርፍ እንደሚገባ ተገለጸም። በሐኪም ወረዳ ብልጽግና ፓርቲ ወጣቶች ክንፍ ሀገሬን እገነባለሁ ኃላፊነቴን እወጣለሁ በሚል መሪ ቃል ወጣቶች ውይይት እያደረጉ ይገኛሉ። የደነቃቸው ጌታቸው ዝርዝሩን ይዞታል። በሐኪም ወረዳ የብልጽግና ፓርቲ ወጣቶች ክንፍ ሀገር ገነባለው ኃላፊነቴን ወጣለው በሚል መሪ ቃል ወጣቶች በሀገርና በሀገረ መንግስት ግንባታ ውስጥ ያላቸው ሚና ላይ ያተኮረ የውይይት መድረክ ተካሂዷል። በመድረኩ የማዋያ ሰነድ ያቀረቡት የወረዳው ብልጽግና ፓርቲ ጽፈት ቤት ኃላፊ አቶ ዮናስ ሽበሽ እንደገለጹት ወጣቱ የሀገር ባለቤት መሆኑን ተረድቶ መልካም ስብዕና ተላብሶ በሀገር ግንባታ ላይ የድርሻውን ሊወጣና አሻራውን በግንባር ቀደምትነት ሊያሳርፍ ይገባል ብለዋል። የወረዳው ወጣቶች ግንፍ ኃላፊ አቶ አርጁን ሱሌማን በበኩላቸው ወጣቱ ነጠላ ትርክቶችን በማክሰም ለብሔራዊ መግባባት ራሱን በማዘጋጀት ለገዢ ትርክት የበላይነት መስራት እንዳለበት ገልጸዋል። የወረዳው ምክትል አስተዳዳሪ አቶ መፍቷ ሸምሱ የወጣቶች አደረጃጀት መጠናከር እንዳለበትና እርስ በእርሳቸው በመደጋገፍ በመተባበርና በቅንጅት ልማትና ሰላምን ማዕከል ያደረገ አብሮነትና አንድነትን የሚያጸኑ የሚያጎለብቱ ስራዎች መሰራት እንዳለባቸው መክረዋል። በመጨረሻም በመድረኩ የተገኙት የክልሉ ምክር ቤት አባል አቶ ሐምዲ ሰላዲን ባስተላለፉት መልእክት ወጣቶች በእውቀት በፈጠራና መሰል ተግባራት ላይ በመሳተፍ ኃላፊነታቸውን በተግባር ማረጋገጥ እንዳለባቸው ገልጿል። ከዚህም በተጨማሪ ማህበራዊ ፋይዳ ባላቸው የበጎ ፈቃድ ስራዎች ላይ በመሳተፍና በፈጠራ ስራዎች ላይ በማተኮር ሀገር የምትኮራበትን ታሪክ ለማስመዝገብ የድርሻቸውን መወጣት እንዳለባቸው ተናግሯል። በመጨረሻም ከተሳታፊዎች ለተነሱ ጥያቄዎች፣ አስተያየቶችና ሀሳቦች ምላሽና ማብራሪያ በመስጠት መድረኩ ተጠናቋል። ባለፉት የለውጥ ዓመታት በጤናው ዘርፍ የተመዘገቡ ውጤታማ ተግባራትን አጠናክሮ ማስቀጠል እንደሚገባ ተገለጸም። የጤና ዘርፍ አርበኝነት ለአገር አንድነት በሚል መርህ በጀጎል ሆስፒታል የውይይት መድረክ ተካሂዷል። ዘገባው የትህትና ተስፋይ ነው። ሄኖ ግርማ ዝርዝሩን ያቀርበዋል። የጤና ዘርፍ አርበኝነት ለአገር እድገት በሚል መሪ ቃል በሐረሪ ክልል ጁገል ሆስፒታል የውይይት መድረክ ተካሂዷል። የጁገል ሆስፒታል ስራ አስኪያጅ አቶ ኢብራሂም ሳሊ በውይይቱ ወቅት እንዳሉት በክልላችን ከለውጡ መንግስት በኋላ በጤናው ዘርፍ አበረታይ ስራዎች መከናወናቸውን ተናግረዋል። በተለይም በጤና መሰረተ ልማት፣ በሕክምና ግብዓቶችና ጤና መድን ውጤታማ ተግባራት ስለመከናወናቸውም ጠቅሰዋል። ሆኖም ግን ከተለያዩ አካባቢዎች የሚነሱ ጥያቄዎች የባለሙያዎችን ስነምግባር የሚጥሱና የማይወክሉ ስለሆነ ይህን በማውገዝ ስራ ችንን በአግባቡ መስራት ይጠበቅብናል፣ ብለዋል። በተለይ በጁገል ጠቅላላ ሆስፒታል ያሉትን ጤና ባለሙያዎችና አስተዳደር ሰራተኞችን በዚሁ አጋጣሚ ማመስገን እንፈልጋለሁ። ምክንያቱም አንዳንድ ይህንን ውዥንበር በመስማት በሀገራችን ያሉ የተለያዩ ሆስፒታሎች ላይ አገልግሎት አንሰጥም በሚል የወጡ አንዳንድ ባለሙያዎች እንዳሉ እንሰማለን። የእኛ ሆስፒታል ሰራተኞች፣ ባለሙያዎች ግን ይህ የሰብአዊ አገልግሎት በመሆኑ አገልግሎት መቋረጥ እንደሌለባቸው አምነው እየሰሩ ስላሉ ምስጋና ይገባቸዋል ብዬ አስባለሁ። ጥያቄዎቻቸው መልሶች እንደየ ሁኔታው የሚፈተውበት መንግስትም አቅጣጫ ሰጥቶ ትኩረት ሰጥቶ ለመፍታት ጥረት ባለበት ያለበት ሁኔታ ላይ ስላለ ጤና ባለሙያዎቻችንም በትግስት መጠባበቅ እንዳለባቸው አገልግሎቱን ለህብረተሰቡ ጥራቱን በስነ ምግባር በስነ ምግባር በታነጸ መልኩ አገልግሎት መስጠት እንዳለባቸው በዚህ አጋጣሚ ማሳሰብ ፈልጋለሁ። አመሰግናለሁ። በመድረኩ በጤናው ዘርፍ የተገኙ ስኬቶችና ያጋጠሙ ተግዳሮቶች ላይ ውይይት የተካሄደ ሲሆን በዚህም የተለያዩ ጥያቄዎች ተነስተው በክልሉ ገንዘብና ኢኮኖሚ ትብብር ቢሮ ኃላፊና የጁገል ሆስፒታል ቦርድ ሰብሳቢ አቶ ማመድ ያያ ምላሽና ማብራሪያ ተሰጥቶባቸዋል። የውይይቱ ተሳታፊዎች በበኩላቸው ባለፉት ሰባት የለውጥ አመታት የተለያዩ ፈተናዎች ቢያጋጥሙም ሀገራችን ኢትዮጵያ በተለያዩ ዘርፎች ለውጥ እያስመዘገበች መሆኗን ተናግረዋል። ባለፉት ስድስት ሰባት አመታት ሀገራችን ምን ምን ነገሮችን እንዳሳካሽ ያጋጠማትን ቻሌንጆችም ለማወቅ ችያለሁ። እንደዚሁም በጤናው ዘርፍ ደግሞ የተሰሩ ስራዎችን እና የያጋጠሙን ቻሌንጆችን ያንንም የምናልፍበትን መንገዶችን ለመረዳት ችያለሁ። የዛሬው የውይይት መድረክ አስፈላጊ አስፈላጊና ወቅታዊ ነው። በአሁኑ ወቅት ላይ የተነሱ ያሉ ከመድረኩ የተማርናቸው ትልልቅ ትምህርቶች አሉ እና ጤና ባለሙያው ያለው ተጽዕኖ በሀገር ላይ ለሕዝብ የሚያደርገው አስተዋጽኦ ከፍተኛ ነው፣ ይሄ ነው ማይባል ስለሆነ ይህንን ከመድረኩ በደንብ ተረድቻ። አክለውም የጤና ባለሙያዎች ለፖለቲካ ፍጆታ መሳሪያ እንዳይሆኑ በመግለጽ የፈጸሙትን ቃለ መሃላ በተግባር መወጣት እንዳለባቸው አስገንዝበዋል። እንደ ሀገር እየተነሱ ያሉ የጤና ባለሙያዎች ጥያቄ አለ። ይህ አግባብነት ያለው ጥያቄዎች ናቸው። አግባብ አላቸው። ግን አግባብነታቸው የተጠየቀበት መንገድስ አካሄዳቸው እንዴት ነው ብለን ስናየው ወደ ኋላ አግባብ አይደለም። አንድ እናት ልትወልድ መታ የሚያግዛት ሐኪም ስታጣ ማየት ከዚህ በላይ የሚያም ነገር የለም። ይህን ነገር ለማስተካከል ሁላችንም ተረባርበን ወደ ስራ መግባት እንዳለብን ነው የሚሰማኝ። ያነሱት ጥያቄ አግባብነት አለው። መንግስትም ዝም አላለም። በሚችለው አቅም ሀገር ሀገር ነች። ምን አለ መሰለሽ፣ እናት ያላትን ትሰጥሻለች። ከሌላት እናት ነች። ሀገር እናት ነች። ሀገርን በእናት ነው የምንወስናት እና ሀገር የሰጠችንን ያላትን ስትሰጠን ያችን መቀበል ነው የእኛ ድርሻ እና ተጨማሪ ነገር መጠየቅ ነው ያለብን እንጂ አምጪ ብሎ እናቱን የሚያስጨንቅ ሰው ወላጅ ልጅ የለም። ሶ ስለዚህ ምንድነው ያለው ነገር ያላትን ስትሰጠን ሀገር ያንን ተቀብለን ያለንን ደግሞ መጠበቅ ነው። ኖረን በበቂ ሁኔታ እያገለገል ነው ያልሆነውን ኅብረተሰብ ቀርተን ደግሞ ሞቱን አንጨምርበትምና ከስራ የምንቀርበት መንገድ አይኖርም። ጥያቄያችንን ስራችንን እየሰራን መንግሥት እንደሚመልስልን ተስፋ በማድረግ ጥያቄ መጠየቃችንን እንቀጥላለን። እንደ ክልል ደግሞ ክልሉ አድሬስ ማድረግ የሚችላቸውንም ነገሮች ለክልሉ ማቅረባችንን እንቀጥላለን። አይ ሆፕ መልስም እናገኛለን ብዬ ተስፋ አደርጋለሁ። በጤና ባለሙያ ምክንያት በማድረግ ወዳልተፈለገው እንትን እየወሰዱት እና ወደ ፖለቲካ እየቀየሩት ነው። እንደሚታወቀው ጥያቄው ትክክል ነው መጠየቅ ያለበት ወይም መደረግ ያለበት ጭማሪውም ሆነ ምንም ሆነ በአግባቡ ስራችንን አድማ በዓል ለማድረግ ስራችንን እየሰራን የሚያስፈልገውን ነገር እያንዳንዱን የሆነ ሰው ወክለን እኛን ድምፃችንን ያሰማልናል የምንለውን ሰው በቦታው መርጠን ጥያቄያችንን እንዲጠይቁልን ማድረግ እንችላለን። የጁጎል ሆስፒታል ከዚህ ቀደም ሲሰጥ እንደነበረው የጤና አገልግሎት ተጠናክሮ እንደቀጠለም አስታውቀዋል። ከሐረሪ ክልል ቴሌቪዥን ለዕለቱ የያዝንላችሁ ዜና የተከታተላችሁት ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብሬያችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ እየጋበዝኩ የእኔን በዚህ አበቃው። ጤና ይስጥልኝ።